ሀይሚ በከባዱ በከባዱ በከባዱ የተነሳቸው ማለት ነው። እውነቷን ነው። ማንም ሰው በክብሩ መደራደር የለበትም። ቢኮስ ክብሯን የተነካው ከፍቅረኛ ጋር የተገኘችው ሱሱ የምትባሏ ማለት ነውና ኢንስታግራሟ ላይ ክብርን ክብር ያለው መዘንጋት ንቀት ከበዛበት ጓደኝነት ይሻላል ብላለች ማለት ነው። ክብርን የሚነካ ነገር ክብራችሁን የሚነካ ነገር ከሆነ ሁሉ ነገር መቅረት ይችላል ያለችው ማለት ነው። እና ሰላም፣ ሰላም ቤተሰቦች፣ እንዴት ናችሁ? ሊንዳና ናችሁ ወይ? እኔ አለሁላችሁ፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም፣ እኔ በጣም ደና ነኝ። ክብር ይስፋ ለሱ ማለት ነው። እና ያው ታውቃላችሁ ትናንት ያለውን ነገር የተፈጠረውን ነገር ሀይሚም ቡቡም ሶሲ ጋርም ያለውን ነገር ለእናንተ አልነግራችሁም። ነገር ግን ነገሩ ቢያናድድም የሚያስጠላ ነገርም ቢሆን ያው ግዴታ መታረቅ አለባቸው። የሚታረቁትም ደግሞ በእንደዚህ አይነት መንገድ አይደለም ማለት ነው። ትናንት ብሩክ ይቅርታ ያለበት አግባብ ደስ አይልም። በጣምበጣም እየጮሆባት በራሱም ጥፋትም ደግሞ የሆነ ክብር እንኳን አልሰጣትም ሲናገር ማለት ነው። ለዛ ሀይሚዬ ትንሽ አስለፊው ነው የምልሽ። ማለት ለምን እንደሆነ ታውቃላችሁ ቤተሰብ በቃ ፕራንክ ልክ ነው። ፕራንክ ነው። ጀስት ሁለቱም ሶሻል ሚዲያ የሚሰሩ ሰዎች ናቸው። እኔ በዛ አላምንም አላልኳቸውም፣ ፕራንክ ነው። ነገር ግን ፕራንክ ሲሆን የፕራንኩ አይነት መወሰን አለበት ማለት ነው። አዎ ፕራንክ አደርግ ታደርግ አደርግ ካለው፣ ነገር ግን እኔ እንደዚህ አይነት ፕራንክ አይደለም ማደርግ። ካሜራማን ጠይቂ። እኔ ከምንም አይነት ነገር እንደዚህ አይነት ነገር አላደርግም ነው ያለው ማለት ነው። ካሜራ ሙያ የራሱ ጉዳይ እሱ ሺዝ ቢዝነስ ቢዝነሱ ነው የሚሰራው ማለት ነው። የሚወግንም ለአንተ ነው እንጂ ለሀይሚ አይደለም። ለምን አንተ እንደዚህ እንደዚህ በለው ብትለው ይላል። ግን እምነት ይበልጣል እዚህ ጋር ማለት መተማመናችሁ ይበልጣል። ነገር ግን ይቅርታ ስጠይቃትም ደግሞ ብጮኸ ምናምንም አይደለም። ብሩክ አንተ ሀይሚን ይቅርታ የምትጠይቅበት መንገድ በጣም ይቅርታ ካልኩሽ አይደለ እንዴ? እኔ ፕራንክ ፕራንክ ተደራር ገና አናውቅም እንዴ ፕራንክ ነው ተባለች፣ ፕራንክ ነው ኖ እንደዛ እንኳን አይደለም። ይቅርታ እንኳን ማለት ካለብን ጓደኞችክን ጠርተክ ወይ ሰው ሰብስበን ምናምን በእንደዛ አድርግተክ ይቅርታ ማለት የነበረባት እንጂ እንደዛ ውሻ እያደረካት እንደዛ እያመናጨክት አይሆንም። በቃ የሚሆን ነገር አይደለም። ለምን እንደሆነ ታውቃለህ? በቃ አጥፍታ ካል በቃ ያጠፋው ትክክል አይደለም። የሰራው ነገር ትክክል አይደለም። በቃ አንተ ማድረግ የለብም። በቃ አንድ ሰው ፍቅረኛ ካለው ከፍቅረኛ ውጪ ለብቻው መገኘት የለበትም። ክላስ ውስጥ አያስፈልግም ነው ብዬ የማስበው። ማለት ለምን እንደሆነ ታውቃላችሁ? ቤተሰብ በቃ ማንም ሰው የሚሰማውን ስሜት ሀይም የተሰማት ማለት ነው እና ለዛም ሀይሚ በጣም ትዕግስተኛ ናት። እኔ ዛሬ ጊዜ ስለ ሀይሚ ትግስት መናገር አይስፈልግም። ትናንትም ስናገረው ነበረ፣ ሰሞኑንም ስናገረው ነበረ። በጣም ትግስት አርግታለች ሀይሚ። ለምን ሱሱን እንኳን አልደበደበቻትም፣ አልተጣሉ ምናምን ማለት ነው። ከዚህም በፊት ደግሞ በሱሱና በብሩክ መሃል ያለውን ነገር ታውቃላችሁ ቤተሰብ ተጠራጥራታለች ሃይሚ በሱሱ ማለት ነው ግን ያለውን ነገር እውነታውን ነግራት አሱሱ ይቅርታ ብላት ተግባብቶ ነገሮችን ሲቀጡ የነበሩ። በዛ ላይ ደግሞ ምንድነው በቁስል ላይ እንጨት ስደድበት ያኛው ነገር ሳይሽር ድጋሚ ደግሞ ሌላ ነገር ነው የጨመረባት፣ ብሩክ ማለት ነው፣ ለሃይሚ ማለት ነው። እንደዚህ አይነት ነገር ማሰቡ ብራሱ ተገቢ አይደለም። እና ሃይሚ እኔ በአቋሚሽ ቀጤ ነው የምልሽ ማለት ነው ለምን ብት ክብርሽን የሚያስንቅሽ ነገር ክብርሽን ላንቺ የማይመጥንሽ ነገር ከሆነ ጎ ብሩክ በሄድ ብሩክ ይመጣል። እን እሱ እንደዚህ እያደረገ ምን እያደረገ አንቺን እንደዚህ ሪስፔክት የማያደርግሽ ከሆነ ክብር የማይሰማሽ ከሆነ እንደዚህን ጓደኝነት አያስፈልግም። ለምን ለነገር ለህይወታችሁ ራሱ ብዙ ነገር ነው መዘዝ ይዞ የሚመጣው ማለት ነው እና እኔ ይህን አልደግፈውም ባይ ነኝ ማለት ነው ሲቀጥል እሱ ትናንት እንኳን ይቅርታ ሲላት በምን አይነት መንገድ ይቅርታ እንዳላት ራሱ በጣም ይደብራል ማለት ነው። እውነት ነው፣ ስሜቷ ይረበሻል። ፕራንክ ነው፣ ነገር ግን አንተ ይቅርታ ስጠይቃት በቃ በጣም ተለማምጠክ አሳምነህ ነገሮችን ምናምን ነው አደለ? አንተ በቃ ፕራንክ ነው፣ ፕራንክ ነው፣ በቃ ፕራንክ ተባልሻ፣ አለ አታካብ ጅቅ ነገሮችን ቀለል እንደ አንተ ከሌላ ሴት ጋር አልጋሪ ተኝተህ ብትመጣ ነገ ይቅርታ ልትል ነው። ልጅ ይዛክ ብትመጣ ይቅርታ እንድትለኝ ነው የምፈልገው። አይደለም በቃ እርግት ብለህ በጣም ይቅርታ በቃ እንደዚይነት የሆነ ራስህን እንደ ጥፋተኝነት ነው ማድረግ ያለብህ። ከባድ ራስን እንደ ጥፋተኝነት ነው። እዛ ቦታ ላይ ራስን እንደ ጥፋተኝነት መመደብ ያለብን እንጂ ኖርማል በቃ ፕራንክ ታደርጊያለሽ፣ እኔ የማደርግሻለሁ። ለምን አንቺም ስላደረግሽኝ እኔ ነው የማደርግሽ። አይደለም፣ ልክ ነህ። እሷ ስላደረገችህን ነው የምታደርጋት። ነገር ግን የምትሰራሩት ፕራንክ እሷ ስታደርግህ ወይ እሷ በበለጠ አንተ በተናደድኩ የበለጠ ነው። ማነ አይደለም፣ ግን ሴት አልጋ ላይ ዘመተ ተሳስመህ አይደለም፣ ፎቶ ወሳለች እንዴ? የእውነቷን ነው እናንተ ካሜራ ማናችሁ ሳታስገቡ በፊት ያ ፎቶ የፎቶ እውነታ ካሜራ ማኑን የሚያቁ እናንተ ሁለታችሁ ናችሁ። ሶሲ ና አንተ ናችሁ የምታውቁት ማለት ነው። ነገር ግን በዛ ልክ እንደዚህ አይነት ነገር መስራት የለበት። ሲጀመር ደግሞ ምትጭሁ በቃ ይቅርታ አድርግሽ አለ እንዲህ በቃ ይቅርታ ከተባል ሽ ምናምን ኖ እንደዚህ አይደለም። ይህ በቃ ይቅርታ አደራደገ ከኳ ለዛ ቢኖሩ ደስ ይል ነበረ። አንተ ሰዓት እሷ ሰዓት ሆናችሁ እንዴት ነው ይቅርታ ተደራርጋችሁ። እሷ ልክ አላት እውነት አላት። አንተ ግን ትናንት ያደረግከው ነገር ትክክል አይደለም። በቃ ይቅርታ እንኳን የምትጠይቀው የሆነ ደስ የሚል ነገር ነው። በቃ ይቅርታ ጠያቀ መሆን አለበት ማለት ነው። አንተ ግን መጣ ሰላም አልካት፣ በቃ ነገሮችን አስረዳሃት። ምን ይቅርታ አልኩሽ ምናምን አይደለም። ይቅርታ ሲባል በስነስርዓት አሳምነ ምናምን ነው ሲጀመር ማለት ነው፣ መጀመሪያ እናንተ ራሱ ወደ ቪዲዮ ሳትመጡ በፊት ተነጋግራችሁ ነው መምጣት የነበረባችሁ። ማለት እንደዚህ አይነት ስሜትን ስታሳየን እኛ ይደብረናል።